የሆነ ስሜት ተሰምቷችሁ ያውቃል? በውስጣችሁ የሆነ ሹክሹክታ ለበለጠ ነገር እንደተፈጠራችሁ የሚነግራችሁ፣ ለመኖር የተፈጠራችሁለት ህልም እንዳላችሁ፣ ነገር ግን የህይወት ሸክም ህልማችሁን ቀቦት እንደሆነ ይሰማችኋል። ይህ ስሜት ብቻ አይደለም። ዘ አልኬሚስት በተሰኘው መጽሐፍ ፓውሎ ኮልሆ እንዲህ ይለናል። እያንዳንዱ ሰው ግላዊ አፈ ታሪክ ወይም ፐርሰናል ሌጀንድ ይዞ ነው የሚመጣው። ሕይወታችሁን ትርጉም የሚሰጥ እውነተኛ ዓላማ፣ እውነተኛ ጥሪ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። ዛሬ ዘ አልኬሚስት የተሰኘውን መጽሐፍ በመከተል ወደ በረሃዎች፣ ወደ ምልክቶች፣ ወደ አልኬሚና ወደ ነፍሳችን በመጓዝ ፐርሰናል ሌጀንዳችንን መከተል ሁሉንም ነገር የሚለውጠው ለምን እንደሆነ እናያለን። ይህ መጽሐፉን ስለመተረክ ወይም ስለ ታሪኩ አይደለም፣ መጽሐፉን በህይወታችን ውስጥ ስለማየት ነው። ፐርሰናል ሌጀንድ ማለት እውነተኛ የህይወታችሁ ተልኮ ማለት ነው። ለዓለም ለማበርከት ፈጠራ ለመፍጠር እንዲሁም ዲስከቨር ለማድረግ የተፈጠራችሁለት ነገር ነው። ልጆች እያለን የምናየው እድሎችን ብቻ ነው። ያለ ገደብ እናልማለን እንመኛለን። ነገር ግን እያደግን ስንሄድ ፍርሃቶች ወደ መድረኩ ይመጣሉ። የውድቀት ፍርሃት፣ ሰዎች ምን ይሉኛል የሚል ፍርሃት፣ ያልታወቀውን የመፍራት ስሜት። እናም ብዙ ሰዎች በዚህ ምክንያት ጥልቅ ጥሪያቸውን ይተዋሉ። በምቾት ቀጠናቸው ወይም ኮምፎርት ዞናቸው ውስጥ ያለ ትግልና በተለመደው ሕይወት ይኖራሉ። ዘ አልኬሚስት በተሰኘው መጽሐፍ ውስጥ የዋናው ገጸ ባህሪ የሳንቲያጎ ጉዞ የሚጀምረው በተደጋጋሚ በሚያዩ ህልም ነው በግብጽ ፒራሚዶች አቅራቢያ ስለ ተከበረ ሀብት ያ ህልም የዘፈቀደ ህልም አይደለም ነፍሱ የምትናገረው ለታላቅ ዓላማ የምትጠራው ነው ግን ህልም ብቻውን በቂ አይደለም ድፍረትን እምነትንና ከሁሉም በላይ ተግባርን ይጠይቃል የመጽሐፉ ደራሲ ኮልሆ አንድ የሚያምር እውነት ያስተምረናል ጥልቅ ጥሪያችሁን ከተከተላችሁ መላው አጽናፈ ዓለም እናንተን ለመርዳት ይተባበራል በሮችን ይከፍትላችኋል፣ እንዲሁም መንገዶችን ይጠርግላችኋል። ነገር ግን እናንተ የመጀመሪያውን እርምጃ መውሰድ አለባችሁ፣ መንቀሳቀስ አለባችሁ ይለናል። እስቲ የሳንቲያጎን ጉዞ አብረን እንጓዝ። ይህ የሕይወታችን መስታወት ነው። ከዚህ ጉዞ የምንማራቸው ትምህርቶች ከሳንቲያጎ ጋር ሳይሆን ከራሳችን ሕይወት ጋር የተገናኙና ዛሬውኑ በተግባር ልንጠቀምባቸው የምንችልባቸው ናቸው። ሕልሞቻችሁ ካርታዎቻችሁ ናቸው። ህልሞቻችሁ፣ ውስጣዊ ስሜታችሁ፣ ጥልቅ ፍላጎቶቻችሁ፣ እነዚህ የዘፈቀደ ሐሳቦች አይደሉም፣ ካርታዎቻችሁ ናቸው፣ በምሳሌያዊ ቋንቋ ይናገራሉ። የሳንቲያጎ የሀብት ህልም እውነተኛ አልነበረም፣ ምልክት ነበር። የተለመደውን ሕይወት ትቶ እንዲሄድ የቀረበለት ጥሪ ነበር። በራሳችሁ ሕይወት ውስጥ ንግድ የመጀመር መጽሐፍ የመጻፍ ወይም የመጓዝ ህልማችሁ የቅዠት ህልም ላይሆን ይችላል። ነፍሳችሁ ወደ ውጭ እያየች እጇን እያውለበለበች መድረሻ እየሰጠቻችሁ ሊሆን ይችላል። ስለዚህ ትኩረት ስጡት። ፍርሃታችሁ መሪያችሁ ነው። ኮልሆ እንዲህ ሲል ጽፏል፣ ለልባችሁ ይህን ንገሩት፣ የስቃይ ፍርሃት ከስቃዩ ከራሱ የከፋ ነው። ሳንቲያጎ በየጊዜው ሲያመነታ፣ በጣም አስፈሪው ጊዜ ከታላቅ እድገት በፊት እንደሚመጣ ይማራል። ፍርሃት የት መሄድ እንዳለባችሁ ያሳያችኋል። ፍርሃትን አለመጋፈጥ ወደ ጸጸት ይመራል። ትርጉም ያለው ነገር ለማድረግ ስትፈሩ ያለማቆም ምልክት አይደለም፣ እድገት ደጃችሁን እያንኳኳ መሆኑን ማሳያ ነው። ቀስ ብላችሁ መቀበልና በሱ ውስጥ ማለፍ አለባችሁ። ጉዞ እውነተኛ ሀብት ነው። ከመጽሐፉ በጣም ጥልቅ ከሆኑ ክፍሎች አንዱ ይህ ነው። የሳንቲያጎ ጥበብ የተገነባው ወደ ፒራሚዶች በመድረስ ብቻ ሳይሆን በሄደበት እያንዳንዱ ማይል፣ በተገናኛቸው እያንዳንዱ ሰዎችና በመንገዱ ላይ በተማረው እያንዳንዱ ትምህርት ነው። በመንገዱ ላይ ያገኘው የክሪስታል ነጋዴ ትዕግስትን ያስተምረዋል። በአጋጣሚ የተዋወቀው እንግሊዛዊ ደግሞ የዓለምን ቋንቋ ያስተምረዋል። በረሃውና አልኬሚስቱ የውስጥ አልኬሚውን ወይም የልብ መለወጥን ያስተምሩታል በእናንተም ሕይወት ቢሆን ተመሳሳይ ነው የምትገነቧቸው ግንኙነቶች የምታሸንፏቸው ውድቀቶች የምታከብሯቸው ትንንሽ ድሎች እነዚህ እውነተኛ ወርቆቻችሁ ናቸው የመጨረሻውን መስመር እያሳደዳችሁ እነሱን አትለፏቸው ይልቁን እነሱ እንዲቀርጿችሁ ይፈቀዱላቸው ለእድገት የሚከፈል ዋጋ አለ በተለያዩ ጊዜያት ሳንቲያጎ ወደፊት ለመሄድ የሚወደውን ነገር መተው ነበረበት። በኦሲስ ውስጥ ጉዞውን ለመከተል ሲል ፍቅሩን የማጣት አደጋ ያጋጥመዋል። መስዋዕትነት ውድቀት አይደለም። መስዋዕትነት ዓላማችሁን ለማሳካት የምታደርጉት ልውውጥ ወይም ትራንዛክሽን ነው። ምቾታችሁን፣ ደህንነታችሁን፣ የቀድሞ ማንነታችሁን ልትተዉ ትችላላችሁ። ነገር ግን በምላሹ እድገትን፣ ግንዛቤን፣ ዓላማን ታገኛላችሁ። እስቲ ራሳችሁን ጠይቁ፣ ፐርሰናል ሊጀንድ ለመከተል ምን ለመተው ፈቃደኛ ነኝ? በሚል ዓለም በምልክቶችና በውስጣዊ ስሜት አድርጋ ትናገራለች። በመጽሐፍ ውስጥ እንደሚታየው ዓለም በምስጢራዊ መንገዶች ሥራዋን ትሰራለች። ምልክቶች በነፋስ ፍሰት፣ በአእዋፍ፣ ከሰዎች ጋር በሚደረጉ ውይይቶችና በማያውቋቸው ሰዎች ቃላት ውስጥ ይታያሉ። ኮልሆ እንዲህ ይላል፣ የሆነ ነገር ስትፈልጉ መላው ዓለም እናንተን ለመርዳት ይተባበራል፣ ግን እናንተ ማዳመጥ አለባችሁ። ምልክቶችን ለማንበብ ራሳችሁን አሰልጥኑ፣ እንዲሁም ዐይናችሁን ክፈቱ። በተፈጥሮ ውስጥ በሰዎች ውስጥ፣ በተለያዩ አጋጣሚዎች ውስጥ እነዚህ ፍንጮች ናቸው። ምንም ዋስትናን አይሰጧችሁም፣ ነገር ግን ወደ ሕልማችሁ ጉዞ ለመጀመር ይገፋፋችኋል። ወደ መነሻችሁ ተመለሱ። ሀብቱ የሚገኘው በውስጣችሁ ነው። በታሪኩ ፍጻሜ፣ ምንም እንኳን ብዙ ዋጋ ከፍሎ መድረስ ቢችልም፣ ሳንቲያጎ ሀብቱን በፒራሚዶች አላገኘም። ይልቁንስ አንድ ድምፅ ወደ ቤቱ እንዲመለስ ነገረው እና የመጀመሪያ ሕልሙን ባየበት ቦታ እንዲቆፈር። ወደ ቤቱ ተመልሶ ሀብቱን ከመሬት በታች አገኘው። ይህ መልእክት ጠንካራ ነው። ጉዟችሁ ብዙውን ጊዜ ወደ ጀመራችሁበት ይመልሳችኋል። ግን ስትመለሱ በነበራችሁበት ሁኔታ ሳይሆን ትለወጣላችሁ። ውጫዊ ሀብት ምሳሌያዊ ነው። እውነተኛው ለውጥ የሚገኘው በውስጣችሁ ነው። ትልቅ ምሳሌ የሚሆኑን ከገጠር ወጥተው ወደ ከተማ ወይም ወደ ውጭ ሀገር የተሻለ ሕይወት ፍለጋ የሚሄዱ ወገኖቻችን ናቸው። በዚያ ጉዞ ላይ አዳዲስ ክህሎቶችን ይማራሉ፣ ጠንካራ ማንነትን ይገነባሉ እና እውነተኛ አስፈላጊ ነገር ምን እንደሆነ ይገነዘባሉ። በመጨረሻ ወደ ሀገራቸው ሲመለሱ ትልቁ ሀብት የሚገኘው ሩቅ ቦታ ሳይሆን በራሳቸው ማህበረሰብ ውስጥ መሆኑን ይረዳሉ። ፐርሰናል ሌጀንዳችሁ የሚገኘው በሌላ ቦታ አይደለም። ይልቁንስ በውስጣችሁ እስክትነቁ ድረስ እየጠበቃችሁ ነው። ይህ የሚያምር ታሪክ ብቻ አይደለም። እውነተኛ የሕይወታችሁ መስታወት ነው። እነዚህ ትምህርቶች በሁሉም ቦታ በተለይም በእኛ ማህበረሰብ ውስጥ አሉ። ታዲያ እነዚህን ትምህርቶች ዛሬ እንዴት ነው የምንጠቀምባቸው? ሕልሞቻችሁን በማስታወሻ ጻፉ። ሕልሞቻችሁም ጥልቅ ፍላጎቶቻችሁንና ተደጋጋሚ ሐሳቦቻችሁን እንደ ማስታወሻ በመጻፍ እንደ ጒዞአችሁ ካርታ ተጠቀሙበት። ይህ ሕይወታችሁን ወዴት እንደምትመሩ የሚያሳያችሁ የግል ጋይዳችሁ ይሁን። ፍርሃቶቻችሁን ተጋፈቱ። ፍርሃት ሲሰማችሁ ስሙን ጥሩት፣ እናም ከፍርሃታችሁ ጋር ተጋፈቱ። ከዚያም ፍርሃት ቢኖርባችሁም ወደፊት መሄዳችሁን ቀጥሉ። ለእያንዳንዱ እርምጃችሁ ዋጋ ስጡ። በትልቁ ድል ብቻ አትመኩ። በትንንሽ ድሎች፣ በጉዞአችሁ መሃል በምታገኟቸው ሰዎችና በምታገኙት ግንዛቤ ውስጥ ትርጉም እንፈልጉ። በመጨረሻም ለዓላማችሁ መስዋዕትነትን ክፈሉ። ወደኋላ ከሚጎትታችሁ ነገር ለመላቀቅ ፈቃደኛ ሁኑ። ከምቾት መንገዳችሁ ማለትም ኮምፎርት ዞናችሁና ከሌሎች ሰዎች ፈቃድ ወይም ቫሊዴሽን ከመጠበቅ ተቆጠቡ። ሁል ጊዜ ወደ ህልማችን ጉዞ ስንጀምር የተቃርኖ ስሜት ይመጣል። ጥርጣሬዎች፣ ተቃዋሚዎች፣ ድካም ሁሉም ከሕልማችሁ በላይ ለመጮህ ይሞክራሉ። ግን አስታውሱ፣ የሁሉም ጀግና ታሪክ ትግልን ይገጥማል። ከመጽሐፉ እንደምንረዳው ሳንቲያጎ ፍርሃትን ክህደትንና ማጣትን በጉዞ ሙሉ ተፋለመ፣ ነገር ግን ሁልጊዜም በድል ተነሣ። ስለዚህ በፈተናም ውስጥ ቢሆን ጉዞአችሁን ቀጥሉ። ፍጹም በመሆን ሳይሆን በራስ በመተማመን ብቻ ሳይሆን በጽናት እስከ መጨረሻው። እስከመጨረሻው ስለተከታተላችሁኝ አመሰግናለሁ። በሚቀጥለው ቪዲዮ እንገናኝ።